እንደምን ቆያችሁ በዛሬ ሁለት የምንመለከተው ፓንክሪያስ የሚባል ቆሽት ህመም ምንለው ነው ይሄ ቆሽት ህመም ምንድነው ምንድነው የሚያደርገው ስራው ምንድነው የሚለውን መጀመሪያ እናያለን ቆሽት በላይኛው የሆድ ክፍል ከጨጓራ በስተጀርባ የሚገኝ ነው ይሄ የሚያገለግለው ስራው ምንድነው አራት ነገሮች ያሉት እሱ የሚሰራው ዋነኞቹ ናቸው ለምግብ መፈጨትና መዋሃድ የሚያገለግሉ ኢንዛይሞች አሉ እነዚህን ያመርታል ማንኛውንም አይነት ቅባትም በላን ካርቦሃይድሬት ያለው ምግብ በላን፣ ፕሮቲን በላን፣ ለእያንዳንዱ የራሱ የሆኑ ኢንዛይሞች አሉት። ይሄም ያመርተው ሁለተኛው ደግሞ ባይካርቦኔት ይባላል። ይሄ የጨጓራ አሲድን ኒውትራላይዝ ያደርጋል እንዲበረዝ ወይም ደግሞ አሲድነቱ እንዲቀንስ ያደርጋል። ሶስተኛው የደም ስኳርን ለመቋጠር የሚያገለግለውን ኢንሱሊን የሚባለውን ነገር ያመርታል። ሶስተኛው አራተኛው የምስኳራችን በመራየትም ይሁን በተለያየ መንገድ ምግብ ባለመብላታችን ሲቀንስ ምን የሚያደርገው ጉበታችን ጊዜ ይጠራቀማል ጉልኮስ ዛ የሚጠራቀመው ይሄንን እንዲጠራቀም መልእክት የሚያስተላልፈው ጉልካ ከሆነ የሚባለው ኢንዛይም ያመርታል ይሄ ማን ነው ቆሽት ነው የሚያገለግል እነዚህ ህመሞች የቆሽት ህመም ሲባል ሁለት አይነት ናቸው አንደኛው አኪዩት ወይም ደግሞ አጣዳፊ የምንለው አኪዩት ፓንክሪያታይተስ ይባላል ምክንያቶቹ የሃሞት ጠጠር ቆሽት ቦን ይዘጋል የተገናኙ ናቸው ሃሞት ቅሬት በሃይል ሄድ ከዚም ደግሞ ከቆሽት ይመጣ ወደ አንጀት የሚጎብት ቦታ ላይ የሚገናኙ ቦታ አለ። ያ ሲዘጋ ቆሽት ነው ይዘጋ ሊዘጋ ይችላል፣ ለዚህም አደጋ አለው። ሁለተኛው ከመጠን በላይ አልኮል መጠቀም ቆሽትን ይጎዳል። ከጨጓራ የበለጠ ቆሽትን ነው የሚጎዳው ከመጠን በላይ አልኮል መጠጣት። ሶስተኛው በደም ውስጥ የቅባት መጨመር ሲጨምር፣ ካልሴን መጠን ሲጨምር፣ የተለያዩ አይነት መድኃኒቶች ያለ ሐኪም ሲወሰድ፣ አደጋ ሲፈጠርና ሲመታ፣ ኢንፌክሽን፣ እነዚህ እነዚህ ነገሮች ቆሽትን ያሳምማሉ ማለት ነው። ምልክቶቹ ኃይለኛ የሆድ ህመም ነው፣ ወደ ጀርባ የሚዞሩ ለምን ከጨጓራችን ጀርባ ስላለ ይሄ ህመም ከጀርባችን ነው የሚሰማው። በአብዛኛው ጊዜ ህመም አለው፣ ማቅለሽለሽና ማስታወቅ አለው፣ ትኩሳት አለ፣ ፈጣን የልብ ምት አለው። ሆድ ሲነካ ልክ እንደ ሌሎች ሁሉ ያም እዚህ ላይ እንዳንሳሳት ስልፋንጀት ነው ጨጓራችን ነው ብለን እንዳነሳሳት ብዙ ጊዜ ልክ ብዙ ነገር እንደሚሰራልን ሁሉ ከኋላ ያለ ስለሆነ ቶሎ አይታወቅልንም፣ አደጋ ላይ ደርሳል። እኔ አጋጥሞኛል ጊዜ ልጅ እንዲህ አይነት ህመም አጋጥሞት እኛ ገምተን የላክ ነው ተርፋንጀት እዛ ሲመረመር ግን የተገኘው ምንድነው? ይህ የቆሽት መቆጣት ነው። እና ብዙ ጊዜ ረዘም ያለ ምርመራ በሚያደርጉበት ጊዜ ይገኛል እንጂ አስቸግራል። ስለዚህ ጥንቃቄ ልናደርግ ይባላል። ምርመራዎቹ አንደኛ አሚሌዝ እና ሊፔዝ የሚባሉ ንጥረ ነገሮች አሉ። እነዚህ ስታርች ወይም ደግሞ ግሉኮስ እነዚህ ምግቦችን ወደ እንትን የሚቀይር ሊፔዝ የሚባለ ደግሞ ቅባትን የሚቀይር እነዚህ ሁለቱ በሰውነታችሁ ምን ያህል መጠን አለ ተብሎ እነዚህ ምርመራ ማድረግ በቀላሉ ወደ ስኳርነት ለመቀየር የሚያገለግሉ ናቸው፣ ስታርች እና ጉልኮስ። ቅባቱንም ደግሞ ልክ እንደዚሁ ወደ ሰውነታችን ሊገባ የሚያደርጉ እንደዚህ የሚቀይሩ ናቸው እና እነዚህ ምን ያህል በሰውነት አሉ የሚለውን ረ ምርመራ ይደረጋል። የጉበት ምርመራ አለ። እነዚህ ጉበታችን ተዘግቶ ተነክቶ አለ የሚለውን ነገር ለማየት ቱቦ ይዘጋ የተያያዘ ስለሆነ ሲቲስካን ኤምአርአይ፣ የሆዳችን አልትራሳውንድ ሊመረምር ይችላል። ኢንዶስኮፒ አልትራሳውንድ ይባላል። እነዚህ ቁሽት ቱቦችን ውስጥ ማስገባት ኢንዶስኮፒ ማስገባት መመርመር ይቻላል። ቱቦች ዘግተዋል አልተዘጉ የሚለውን እና ፊዚካል ኤግዛሚኔሽን ሚ አካላዊ ምርመራ እና የሜዲካል ስክሪን ይህም በማየት ምርመራ ሐኪሞች ምርመራ ማድረግ ይደረጋል ማለት ነው። ህክምናው በጣም አስፈላጊ ሲሆን ቀዶ ህክምና የተበላሽ የቆሽት አካልን ቆርጦ ማውጣት ነው። ተበላሽ ያ የሐሞት ጠጠር መጋጣሚ የተዘጋ ካለ እሱንም ማውጣት ይሄ ይደረጋል። ሁለተኛው ምግብ መርፌ ግድ ነው። እዚህ ላይ በጣም አስፈላጊ ነው። ለምን የአልኮል መጦችን እንዳይወስዱ ማድረግና ህመሙ ምክንያት የሚፈጠሩ የምግብ አለመመጣጥን አለ። ብዙ ጊዜ ለዚህ የግ ምግብ መርፌ ግድ ያስፈልጋል። እዚህ ላይ ይሰጣል። በዚህ ካለመታከም በሚመጣ አደጋ አለ። ይህንን ኢንፌክሽኑ ጨምሮ መግል ሞላና በጣም ይጨምርና መግሉ ይሞላና፣ ሌሎች ሴሎቹ ያልተነኩ ሴሎች ሁሉ እንዲሞቱ ያደርጋል። በአጠቃላይ የሚደረገው ከአገልግሎት ውጭ ያደርጋል። የሚመጣው ኢንፌክሽን አደጋው። ሌላው ሁለተኛው ክሮኒክ ፓንክራስ የሚባለ የቆየ የቆሽት መማለ ይሄ ለረጅም ጊዜ የሚቆይና ቆሽትን እስከ መጨረሻው የሚጎዳ እዚህ ላይ ቀስ ያኛው ቶሎ ነው የሚደረስበት። ይሄኛው ደግሞ ረጅም ጊዜ የቆየ ግን ለአደጋ የሚደርስ ቶሎ ህክምና ካልተወሰደ ምክንያቶቹ ከመጠን በላይ አልኮል መውሰድ ነው። እዚህ አሁንም አሁንም ከሌሎች ሁሉ የሚለየው አልኮል ልምደት የሚወስዱ ሰዎች ቆሽታቸው ይህንን በደንብ ልናውቀው ይገባል። ሌላው ሲስቲክ ፋይበሮች ይባላል። ይሄ በሳንባችንና በቆሽታችን ውስጥ የሚፈጠር ነው። የሚያጣብቅ ምራቅ ይፈጠራል። ይሄ ፈሳሽ መሰል ሲፈጠር የተለያዩ ሴሎች እንዲሞቱ ያደርጋል። የዝውሮችን ይቀንሰ። የዘም ዝውሮች በሱ እንዳያደርጉ ያደርጋል። እንዳይመረጡ ያደርጋል። ሴሎችን ነው የሚጎዳው። የራሳችን ደግሞ የከላከያ ስርዓት ወይም ደግሞ አዊቶ የሚሆን አታክ ያለ የራሳችን ኢሚዩን ሲስተም መከላከያችን ስራችን ሴሎችን ይጎዳሉ ባለማወቅ ልክ የጉሮሯችን ሲያመን የፈጠረው ባክቴሪያ እና ሌሎች ሰውነታችን ያሉ አንዳንድ ጊዜ ሴሎቻችን ልባችን ሴል ወይም ሴል ሜምብሬኑ እና የባክቴሪያው ደግሞ የቶንሲል ባክቴሪያ ሴል ወሉ ይመሳሰላሉ ብዙ ጊዜ። ስለዚህ የራሳችን መከላከያ ምንድን ነው ባክቴሪያው ያገኘው ብሎ ልባችን ሴል ሲጎዳ ልባችን ሪማቲክ ትብ የሚባለውን ነገር እንደሚያመጣው ሁሉ ይሄም እዚህ ላይም የራሳችን የመከላከያ ስራል አንዳንድ ጊዜ የሚመረቱት አንቲቦዲዎች የሚመረቱ መከላከያ ስርዎች የራሳቸው ሴሎች ይጎዳሉ። ይህም የሚፈጠርበት ሰዓትም ደግሞ የቆሽት መቆጣት ሊፈጠር ይችላል። ይሄ በብዙ በአነስተኛ መጠን በከፍተኛ መጠን ግን አልኮል እዚህ ላይ ምንም እንትን የለውም። ምልክቶቹ ማቋረጥ የሆድ ህመም ነው። ፐርሲስታንት የሆነ ማቋረጥ ህመም ነው ያለው። የተበላው ምግብ ወደ ሰውነት አብዞሩ ስለማይደረግ ያው በተወሰኑ እነዚህ ኢንዛይሞች ምክንያት ሰውነታችን እየከሳ ነው። ምንም ለገብ ቢገባ መድኃኒቱ እንትኑ ወደ ሽንት ነው የሚወጣው እንጂ ለሰውነት አይሆንም። ለምን አብዞር ሚሆን አይችልም? አይነ ምድራችን ሲመረመር ቅባታማ ያለው ሸታ ያለው ቅባት አለው ያለው። ለምን ሊፔዝ ቅድም የሚነግራቸው ሊፔዝ ስለማይኖር ቅባትን ወደ ምግብነት ወይ ደግሞ ወደ ሰውነት የሚለውጥ እና አብዞር የሚያደርግ ነገር ስለማይኖር ሽታ ያለው ቅባታማ አይነ ምድር ይኖረናል። ሌላው ኢንሱሊን አይመረትም። ቆሽት ከተጎዳ ኢንሱሊን አይመረትም። ኢንሱሊን ካልተመረተ ምንድን ነው የሚሆነው? ስኳር ማለት ነው። ዳያቤቲክ ችግር ይኖረናል ማለት ነው። ምርመራዎቹ አንደኛ ሰዎች ቅድም ያልኳቸው ሲስቲክ ፋይብሮሲስ በዘር ይመጣ ችግር ስለሆነ ይህን የቤተሰብ ምርመራ ያካላ የፋሚሊ ሂስትሪ መወሰድ አለበት። ሲቲ ስካን ይመረመራል ይማራይ ሌሎችም ደግሞ አሉ። ኢንዶስኮፒክ ሪትሮግሬድ ኮላንጆ ፓንክሬቶ ግራፊ ይባላል። ይሄ ቱቦ ሲዘጋ የሚመረምር ምር ነው። የአይነ ምድ ምርመራ ቅባት የወጣው ቅባት መጠን ማወቅ ይችላል። ጂቲቲ የሚባል ግሉኮዝ ቶሌራንስ ቴስት ይባላል። ቆሽቱ ኢንሱሊን ማምረት ማቆሙና መስራቱን ለማረጋገጥ ስኳር ያለው ፈሳሽ ይሰጠዋል። ፈሳሹን ስኳር ያለው ከወሰደዋል ምን ያህል ፍጥነት ስራ ላይ ውሎ የተረፈውን ጉበት ላይ ተጠቀማ ለ የሚባለው ምርመራ ጂቲቲ የሚባለው ምርመራ ይካሄዳል። ህክምናዎቹ በመናየት መልክ የሚዘጋጁ ኢንዛይሞችን ይሰጣል። ለምን እነዛን ለመተካት ማለት ነው። ሲጋራና አልኮልን በጭራሽ እንዲያቆም ይደረጋል። አልሚ ምግቦችን ደግሞ ግድ መስጠት አለብን። እነዚህ እንዲሰሩና እስከዛ ሰውየው እንዳይጎዳ

እነዚህ ቆሽት ላይ የትም ቦታ የሚፈጠሩ ነገሮች ቶሎ ካልደረሰባቸው እየሞቱ የሚሄዱበት ሰዓት ድጋሚ መታከት አይችሉ። ስለዚህ እንደሚሆኑት እየሞቱ የሚሄዱበት ሰዓት ያ ቦታ ለካንሰር ህመም ያጋልጠናል። ስለዚህ ወገኖች፣ ምንም ይሁን ምንም አመመን ይሄ ቀላል ነው ጨጓራዬ ነው ትስል ተወኛል የሚባል ነገር የለም። ልዩነቱ ይሄ ከጨጓራችን ጀርባ ስለሆነ ልክ ጨጓራችን እንዳንቆጥረውና ቶሎ ወደ ሐኪም ሄደን ህክምና ማግኘት ይኖርብናል። ስለዚህ ለዛሬ ያለው ይሄ ነው። ቻናላችንም አሁንም እንድታስታውሱን አበክረን እንጠይቃለን። እንድትረዱንም ያስፈልጋል። ይህን ነገር ከዚህ የበለጠ የተሻለ ነገር ለመስራት የሚመቸን ግድ ነው። ምንም አይጎዳንም። ሰብስክራይብ በማድረግ ላይክ ማድረግና ሼር በማድረግ ምን ጎዳ ጉዳት የለምና፣ በዚህ እንድትረዱን በትና እንጠይቃለን። ሰላም ቆዩ።